በመጨረሻም ሰላም ለሀና ስትከራከር ወይዘሮ ሜላት በጥፊ መታታለች። በጣም ያሳዝናል። እንግዲህ ወይዘሮ ሜላት ካራክተር የኢትዮጵያ እናቶችን አትወክልም። እናት ምንም ቢሆን ምንም ልጇ ልጠፋባት አትችልም። እንግዲህ እሷ ግን ልጇን እትታ የሰው ልጅ ልጄ ብላ አምና ተቀብላለች። ሲቀጥል እንግዲህ የሀና የዲኤንኤ ምርመራ በመቀየሩ የሜላት እናት ልባቸው ተሰብሮ

ወደ መጡበት ሄደዋል። እሳቸው ሲጠብቁ የነበረው ሀና ናት። የኔ ልጅ እያሉ ነበር በተደጋጋሚ ሲያስታውሷት የነበረው ሀንዬን ስለነበር የሀና እውነት በቅርቡ የሚወጣ ይሆናል። ዲኤንኤው ለምን ተቀየረ እያላችሁ በአብዛኛው ተመልካች ቅሬታችሁን የምታቀርቡት ድራማው እንዲረዝም ስለተፈለገ ነው። በአሁኑ ሀና ልጃቸው ናት ከተባለች ፎቶና መስቀሉ የወሰደው ሰው ማን ነው የሚለው ከየት መጥቶ ይገኛል። ስለዚህ የአሁኑ ዲኤንኤ መቀየሩ ያን ያህል የሚያሰጋ አይደለም። በቅርቡ እንግዲህ የአሴር ጓደኛ እውነታውን ያወጣል፣ ፎቶና መስቀሉን እሱ እንደወሰደ ይናገራል። ሲቀጥል ባዩሽና እርግብ እንደመጡ ይመለሳሉ፣ ሲዋረዱ የምናያቸው ይሆናል። ወይዘሮ ሜላትም ሀናን የመሰለች ልጅ ልጄ አይደለችም እያላይ ስገለምጣ ስሰርባት የነበረችውን ዓይኗን ለማየት እንኳ አትችልም። በጣም እንትን ትላለች፣ ማለትም ታፍራለች። ልጇ የሆነችውን ትታ ልጇ ያልሆነች ልጅ ልጅ አይደለችም በማለቷ በጣም ነው የምትሳቀቀው። እንግዲህ ሀንዬ ለሀና ቃል እንደ ለገባችላት ሰላም ለሀና ቃል እንደገባችላት፣ መቼም ቢሆን እኔ ካንቺ አርቅም መወለድ ቋንቋ ነው እህቴ ነች ብላታለች። እንግዲህ ሰላምዬ ከሀና ጎን ከሆነች በገንዘብም ቢሆን ልታግዛ ስለምትችል እንግዲህ አባቷም ሕክምናውን ጨርሰው ወደ ደሴ ሲመለሱ የዛኔ የሀና እውነት የሚወጣ ይሆናል። እንግዲህ የአሴር ጓደኛ እንዳየነው በጣም ተናዷል። ለቁም ነገር የፈለጉት አልመሰለውም። እሱ በሰዓቱ አሴር የሀናን አባት ማሳከሚያ ገንዘብ አጣው ስላለው ፎቶና መስቀሉ ቁም ነገር ያለው ስላልመሰለው ብቻ አውጥቶ ሰጥቷል። አሁን ላይ ግን በተደረገው ነገር አዝኗል። እንግዲህ ወይዘሮ ባዩሽ ይሄንን ተንኮል ያሰበችው የወይዘሮ ሜላትን ለዘመናት የገነባችውን ሀብትና ንብረት እወስዳለሁ ብላ አስባ ነበር። ግን ደግሞ አሁንም ቢሆን አልመሸም። በቶሎ እንግዲህ የአሴር ጓደኛ ነገሮችን ያከሽፈዋል ብዬ አስባለሁ። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። የወይዘሮ ሜላት ካራክተር እኔ ጨጓራዬ ነው የምታቃጥለ ባላያት ሁሉ ደስ ይለኛል በጣም በጣም ክፉ የሚለው ቃል ለራሱ አይገልጻትም። ልጇ ላትሆን ትችላለ። ሀና ግን ደግሞ የተወሰነ ነገር ልትረጋጋ ይገባል። ለማንኛውም ውድ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ስለምታበረታቱኝ አመሰግናለሁ። ክበሩልኝ። ሀገራችንን ሰላም፣ ፍቅር፣ አንድነትን ያምጣልን ወጥቶ ከመቅረት እግዚአብሔር ይጠብቀን። የዛሬው ኖላዊ ድራማ አስገራሚና አስደናቂ ሆኖ ይመጣል። በቅርቡ የሃና እውነት ወጥቶ ሁላችንም ደስ የሚልብን ይሆናል። ለማንኛውም እኔ ሳየው ድራማ መሆኑ ለራሱ እስከሚጠፋይ ድረስ ነው የማየውና ለማንኛውም ውድ ቤተሰቦች ሰብስክራይብ አድርጉ።